ሆሣዕና በአርያም በሰማይ ያለ መድኃኒት የቅዱስ ማርቆስ ወንጌል አስራ አንደኛው ምዕራፍ አስረኛው ቁጥር ላይ ይህ ወርቃማ ቃል እናገኛለን። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ሕፃናትም በውጭና በውስጥ ሀገር ያላችሁ ኢትዮጵያውያን፣ ኢትዮጵያውያት፣ ኦርቶዶክሳውያን፣ ኦርቶዶክሳውያት እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አላችሁ? እንኳን ለታላቁ ሆሣዕና በዓል ሁለት ሺሕ ዐሥራ ሰባት ዓመተ ምሕረት በሰላም በጤና አደረሰን አደረሳችሁ። በዛሬው ዕለት የምናከብረው ታላቁ የሆሳና በዓልን ነው። የቅዱስ ማቴዎስ ወንጌል ሀያ አንደኛው ምዕራፍ አንደኛው ቁጥር የቅዱስ ማርቆስ ወንጌል አስራ አንደኛው ምዕራፍ አንደኛውን ቁጥር የቅዱስ ሉቃስ ወንጌል አስራ ዘጠነኛውን ምዕራፍ አንደኛውን ቁጥር እና የቅዱስ ዮሐንስ ወንጌል አስራ ሁለተኛውን ምዕራፍ ከአስራ አንደኛው ቁጥር ጀምረን ብናነበው ሙሉ የዛሬውን የሆሣዕናን በዓል ታሪክ እናገኘዋለን። የተወደዳችሁ ምዕመናን የትምህርታችን ርዕስ ሆሣዕና በአርያም ይሄ ግእዝ ሲሆን አማርኛው በሰማይ ያለው መድኃኒት ማለት ነው። ሆሣዕና በእብራይስጥ ሆሸዕና የሚል ሲሆን ትርጉሙም የሆሣዕና ትርጉም አዳኝ መድኃኒት፣ እባክ አሁን አድን ማለት ነው። ሆሣዕና ሊቃውንት አባቶቻችን አበው ሐዋርያት እንዳስተማሩን ከዘጠኙ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ለስመ ጠራሩ ክብር ይግባውና ከአበይት ከዘጠኙ አበይት በዓላት አንዱ ነው ሆሣዕና በዓል። ሆሣዕና በሰሙነ ሕማማት ጸሎተ ፍታት ጸሎተ አስተሪዮ ስለማይፈጸም ጸሎተ ፍታትና ጸሎተ አስተሪዮ የሚፈጸም በዚሁ ዕለት ነው። ቅዱስ ወንጌል እንዲህ ይላል። ወቀሪቦ ኢየሩሳሌም በጻ ቤተፋጌ እንተገቦ ደብረ ዘይት ይላል። በተለይ ቅዱስ ማቴዎስ ቅድም በጠቀስኩላችሁ በሀያ አንደኛው ምዕራፍ በአንደኛው ቁጥር ላይ ወደ ኢየሩሳሌም በቀረበ ጊዜ በደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ ይላል፣ አንድ ቁጥር ላይ። የተወደዳቸው ምእመናን ጌታችን መድኃኒታችን ኢየሱስ ክርስቶስ ለስመ ጠራሩ ክብር ይግባውና ከመቤታችን ከቅድስት ድንግል ማርያም የተወለደው ወደዚህ ዓለም የመጣው ስጋን የለበሰው አዳምንና ሔዋንን ደቂቀ አዳምን ለመሻት ነው። አዎ የምስራች የሆነው ቅዱስ ወንጌሉን ለማስተማር ነው። አዳምን ልጆቹን ለመፈለግ ነው። እነሆ በዛሬው ዕለት ሆሣዕና ብለው በአብይ ቃል እንመጣበታለን ባመሰገኑበት ዕለት ባመሰገኑበት ዕለት በአህያ ውርንጭላ ላይ ተቀምጦ የአህያ ውርንጭላ ለአምላክ የማይገባው የአምላክ ጀርባ ለአምላክ የማይገባው ኪሩቤልና ሱራፌል መሸከም ያቃታቸው በአህያ ውርንጭላ በአህያይቱ ጀርባ ላይ የማይገባው እግዚአብሔር ወልድ ኢየሱስ ክርስቶስ የድንግል ማርያም ልጅ የእመብርሃን ልጅ በረከቷ ይደርብን፣ ጣይሟ ከእኛ ጋር ይሁን፣ ምልጃዋ አይለየንና ወደ ኢየሩሳሌም የገባበት ታላቅ በዓል ነው። እነሆ ወደ ኢየሩሳሌም በሚሄድበት ሰዓት ደቀ መዛሙርቱን እንዲህ ብሎ አዘዛቸው። ወደ ፊታችሁ ባለችው ሀገር ሂዱና የታሰረች አህያ ከነ ውርንጭላዋት ታገኙታላችሁ፣ ፈታችሁ አምጡልኝ አላቸው። ማንሻል ለምን ትፈታላችሁ? የምላችሁ ብኖር ጌታ ይፈልገዋል በሉት አላቸው። ዛሬ የምትፈታው አህያ ከእስራት የምትፈታው አህያ ክርስቶስ አምላካችን እግዚአብሔር ወልድ ነገ በዕለተ ዓርብ በቀራንዮ አደባባይ ተሰቅሎ ሞቶ ሲኦል ባዶ ሆኖ ሰዎች ከእስራታችሁ ይፈታሉና መፈታታችንም ይሻልና ከማዕሰረ ክደት ሁላችንም አማኑኤል አባታችን የድንግል ማርያም ልጅ ኢየሱስ ክርስቶስ እግዚአብሔር ይፍታል። ለምን ትፈታላችሁ? ደግሞ ይገርማቸዋል። ደቀ መዛሙርቱን ነው። ደቀ መዛሙርቱንም ቅድም ጴጥሮስንም፣ በተለይ የሐዋርያት መሪ የደቀ መዛሙርቱ መሪ ቅዱስ ጴጥሮስን በምድር ያሰርከው በሰማይ የታሰረ በምድርም የፈታው በሰማይ የተፈታ ይሆናል የሚል ሥልጣነ ክህነት እንዳለው ለማጠየቅ ለጴጥሮስ ለካህናት የሚታዘዙ ለእግዚአብሔር የሚታዘዙ ካህናትን ቤተ ክርስቲያንን፣ አባቶቻችንን እምቢያሉ ለእግዚአብሔርም ያልታዘዙ እምቢያሉ ለማጠየቅ ሲል እንዲህ ብሏቸዋል። ያሰራችሁት የታሰረን የፈታችሁት በሰማይም የተፈታ ይሆናል ብሏል። ለአህያ ብቻ ልልም የተነገረው ምስጢሩ አንድምታው ለእኛ ነው። ጌታ እንዳዘዛቸው አህያይቱን ፈቶ አመጡለትና በመለኮቱ በጥበቡ በአህያና በውርንጭላው ተቀምጦ ኢየሩሳሌም የገባበት ታላቅ በዓል ነው። ዛሬ ከኢየሩሳሌም እስከ ቤተ መቅደስ አባቶቻችን እንዳስተማሩን አስራ ስድስት ምዕራፍ ነው ይላሉ። ከዐሥራ ስድስቱ ዐሥራ አረቱን በእግሩ ሄዶ ሁለቱን በእድገት ሄደዋል። በእዋልም ሆኖ ቤተ መቅደስ ሦስት ጊዜ ዞረዋል። የምስጥረ ሥላሴን አንድነትም ሦስትነትን ለማጠየቅ ሲል አስራ አረቱን በእግር መሄዱ አስሩን አስርቱ ኦሪተ ቃላትን ለማጠየቅ ሲል አራቱን አራቱን ክዳናትን ክዳነኖ ክህነተ መልከ ጼዲቅ ግዝረተ አብርሃምና ጥምቀተ ዮሐንስን ለማጠየቅ ሲል በአህያይና በአህያይቱ ላይ በተቀመጠ ጊዜ ጌታችን መድኃኒታችን እግዚነ ኢየሱስ ክርስቶስ ከኋላና ከፊት ያሉት ልብሳቸውን በጎዳና እያነጠፉ የዘንባባ ዝንጣፊ ይዘው ሆሣዕና በአርያም ሆሣዕና በአርያም በአብይ ቃል ሆሣዕና በአርያም ብሩክ ዘይመጽእ በስመ እግዚአብሔር። ለዚያ ነው የተወደዳችሁ ኦርቶዶክሳውያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዳሴ የመጽሐፍ ቅዱስ የወንጌሉ አካል ነው። ቅኔው፣ ዝማሬው፣ ማህሌቱ ሁሉ የቤተ ክርስቲያኑ አሰራር፣ በሩ መስኮቱ፣ የጳጳሳቱ አለባበስ፣ የካህናት አለባበስ ቅዱስ መስቀሉ መሶበ ወርቁ ኅብስቱ ጉልላቱ የምእመናኑ መስቀልያ አለባበስ ሁሉ የሰንበት ትምህርት ቤት እንኳን ዩኒፎርም ሳይቀር ልብሰ ተክህኖ ሳይቀር መጽሐፍ ቅዱሳዊ ነው። ለስመጠራሩ ክብር ይግባው። በዛሬው ዕለት የሚሰበከው ምስባክ አንዱ አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 118 ቁጥሩ 26 ላይ ብሩክ ዘይመጽእ በስመ በስም እግዚአብሔር ባርክን አክሙ እምቤተ እግዚአብሔር እግዚአብሔር እግዚ አስተራይለነ። ምን ማለት ነው? በእግዚአብሔር ስም የሚመጣ ብሩክ ነው። ከእግዚአብሔር ቤት መረቅ ናችሁ። እግዚአብሔር አምላክ ነው ለእኛም በራልን ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። በብሉይ ኪዳን ቅዱስ ዳዊት በትንቢት የዘመረው የተናገረው በሐዲስ ኪዳን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያይቱና በውርንጭላ ላይ ተቀምጦ በሚሄድበት ወደ ኢየሩሳሌም በገባበት ሰዓት ብሩክ ዘይመጽእ በስመ እግዚአብሔር ሆሣዕና በአርያም በአብይ ቃል ሆሣዕና በአርያም እያሉ አመሰገኑት። ጌታ ወደ ቤተ መቅደስ ገባ። ወሰደደ ኩሎ እለ ይሰይጡ የሚሸጡትን ሁሉ ቤተ መቅደስ ከገባ በኋላ አስወጣ። ብሩን ለወርቅ ወርቁን ለብር የሚለውጡበትን ስፍራቸውን፣ ርግብ የሚሸጡትን ወንበራቸውን ገለበጠባቸው። ፈወሳቸው፣ አዳናቸው ይላል። ለስመ አጠራሩ ክብር ይግባው። የተወደዳችሁ ምእመናን የዘንባባው ምሳሌ ምንድን ነው? ይስሐቅ በተወለደ ጊዜ አብርሃም ደስ ብሎት ዘንባባ ይዞ እግዚአብሔርን አመስግነዋል። ያንን ለማጠየቅ ነው ዘንባባው። ሁለተኛ ዘንባባ ደርቆ እንደገና ሕይወት ይዘራል። ኢየሱስ ክርስቶስ አባታችን እግዚአብሔር አልአዛርን ከአራት ቀን በኋላ ሸጥቷል ታልተዋል። አይቻልም የተባለው እስመ አልቦ ነገር ዘይሳኖ ለእግዚአብሔር። እግዚአብሔር አላዛሪን ከአረቀም በኋላ አንስቶ ሕይወት ዘርቶበታልና የደረቀውን ያለመልማልና አንተም የደረቀ የምታለመልም አምላክ ነ ይስሉት። ሦስተኛ ዘንባባ የሰላም ምልክት ነው። ሰላም ለኩልክሙ ብሎ አለላ በተለያየ ቦታ ላይ ሞት እንድል አድርጎ በተነሳበት ለደቀ መዛሙርቱ ሰላም ለኩልክሙ፣ ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለዓለም በሙሉ ይሁን። የሰላም ምልክት ነው። የሰላም መለቃ ስሉት። ሦስተኛ አራተኛ ዘንባባ የደስታ ምንጭ ነው። ሁሌ በጌታ ደስ ይበላችሁ እንዳለ ሐዋርያ ቅዱስ ጳውሎስ ደስ የሚያሰኝን ከሀዘናችን የሚያረጋጋን የደስታ ምንጫችን ኢየሱስ ክርስቶስ መሆኑን ለማጠየቅ ሲል ነው። አምስተኛ ዘንባባ እሾሃማ ነው። አንተ ሕያው አሸናፊ አምላክ አንተ ስሉት ስድስትና የመጨረሻው ዘንባባ እሳታ ይበላው ይለበልበዋል እንጂ ጌታም ባሕሪ የማይመረመር ነው ሲሉ ልቃውንት እንዲያስተምሩናል። ትንቢቱስ ምንድን ነው? ተፈስሂ ፈርፋደ ወለተ ጽዮን ወተሐሰዩ ወለተ ኢየሩሳሌም ናሁ ይመጽእ ንጉሥቺ ጻዲቅ ወመድህን ወየዋ ውእቱ ወይፀአን ድባ አዲ? ወድ በኢዋላ አድግ ዘካርያስ ዘጠኝ ዘጠኝ። ምን ማለት ነው? አንቺ የጽዮን ልጅ ሆይ አትፍሪ፣ እነሆ ንጉሥሽ በአህያ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣልና። ይህን ትንቢት ለማሳየት ለመግለጽ ነው። በአህያ ላይ ለምን ተቀመጠ? በውርንጭላ ላይ ስለምን ተቀመጠ? ትህትናን ገንዘብ ለማድረግ ትሁት አባት እግዚአብሔር ወልድ ኢየሱስ ክርስቶስ ራስን ዝቅ ማድረግ ከኔ ተማሩ ለማለት ጌታችን አምላካችን ፈጣሪያችን መድኃኒታችን እግዚእነ ኢየሱስ ክርስቶስ ለስም አጠራሩ ለዘለዓለም ክብር ይግባውና ሲጸነስ በማኅፀነ ድንግል ሲወለድ በከብቶች በረት እንደ ሕፃናት እያለቀሰ የእናቱ የቅድስት ድንግል ማርያም ጡት ሲጠባ፣ ለድንግል ማርያም ለወለደችው ለመቤታችን ለአሳዳጊውም ለዮሴፍ ሲታዘዝ፣ በአህያ ላይ ተቀምጦ ከእናቱ ከቅድስት ድንግል ማርያም ወደ ግብፅ አገር ሲሄድም በጸሎተ ሐሙስ ዝቅ ብሎ የሐዋርያቱን የደቀ መዛሙርቱን እግር ሲያጥብ፣ ኢየሱስ ክርስቶስ ለአምላካችን ለእግዚአብሔር አይገባውም ነበረ። ነገር ግን አሁን የዘረዘርኩላችሁም በሙሉ ያደረገው እንዴ እነሱ የጌታን እግር ያጥባሉ እንጂ እኛ። በአህያ ውርንጨል በተናቀች ሰው እኮ ሲሳደብ፣ ወገኖቼ አህያ ይላል አህያ ብላችሁ አትሳደቡ። አህያ ጌታን መርጧታል። ጌታ አህያ በአህያ ላይ ተቀምጧል። በአህያይቱ በውርንጭላውንም ሳይንቅ ተቀምጧል። ሰውን አትናቁ። በአህያ ላይ ተቀምጦ ወደ ግብጽ አገር ሲሄድም፣ የሐዋርያት እግርም ሲያጥብ ትሕትና ለማስተማር ነው። እንዲህ ተብሎ ተጽፏል፣ እስመ በትሕትና ረከበ ልዕልና። እኛም ራሳችንን ዝቅ ዝቅ እናድርግ። በቅዱስ ወንጌል ራሱን ከፍ ከፍ የሚያደርግ ይዋረዳል ራሱንም የሚያዋርድ ግን ከፍ ከፍ ይላል ተብሎ በቅዱስ ማቴዎስ ወንጌል 23ኛው ምዕራፍ 12ኛው ቁጥር፣ የቅዱስ ሉቃስ ወንጌል 14ኛው ምዕራፍ 11ኛው ቁጥር፣ የቅዱስ ሉቃስ ወንጌል 18ኛው ምዕራፍ ዐሥራ አራተኛ ላይ ተጽፏል። በመጨረሻ አባቶቻችን ካህናት በቅዳሴ ዛሬ ሆሣዕና በአርያም ሆሣዕና በአርያም ሆሣዕና በአርያም። ልብ በሉ፣ የተወደዳቸው ምእመናን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዳሴዋ ዲያቆኑ በቅዱስ ያሬድ ዜማ ከፍ አድርጎ የሚያዘምረው ምስባክ፣ ዚቁ፣ ስብሐተ ነግህ፣ ቅኔው፣ ማኅሌቱ ሁሉ ቅዳሴው መጽሐፍ ቅዱስ ነው፣ የመጽሐፍ ቅዱስ አካል ነው። አዎ እንግዲህ ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ወደ ቤተ መቅደስ ገባ። የተወደዳቸው ምእመናን ልብ በሉ ምእመናን፣ ወደ ቤተ መቅደስ ገባ። ከዚያስ በመቅደስ የሚሸጡትንና የሚለውጡትን የሚገዙትን ሁሉ አስወጣ። ዛሬ ይሄ ስላልተፈጸመብን ነው ዝም ብለን እኛ ከእግዚአብሔር ቤተ መቅደስ ልክ እንደ አፊንና ልክ እንደ ፊናሃስ የማይገባውን የምንሠራው። ያ በምኵራብ ተምሬን የለ እናንተ የአባቴ ቤት የንግድ ቤት አደረጋችሁ። ቤቱ ቅዱስ፣ ቤቱ ቤተ መቅደስ፣ ቤተ ንጽሒት፣ ቤተ ጸሎት፣ ቤተ ቅድስት ማሀይደረ መለኮት የጸጋ ግምጃ ቤት እንዲህ ተብሎ ተጽፏል። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኛ፤ አለ ነቢዩ እግዚአብሔር ቅዱስ ዳዊት። ተወደዳችሁ ምእመናን እኛ ይህንን ቤት እግዚአብሔር የቀደሰውን እኛ እያረከስን፣ በእርግጥ እኛ ረከስን እንጂ የእግዚአብሔር ቤተ መቀደስማ ቅዱስ ነው። መቅደሴ ቅዱስ ነው ተብሏል። ለዚያ ነው ሲገዱ በአጸደ መቅደሱ የተባለው ለዚያ ነው በፍራት ለእግዚአብሔር ሲገዱ የተባለው። ሐዋርያ ቅዱስ ጳውሎስ ለዚያ ነው ለቅዱስ ጢሞቴዎስ ለልጁ ስጽፍ እመጣለሁ፣ ቢዘገይ ግን በእግዚአብሔር ቤት ሆነ ጠብቀኝ። ቤቱ የእውነት አምድ የእውነት መሠረት የእውነት ብርሃን የሚገለጥበት ሥጋው ወደሙ የሚፈተትበት፣ እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ የሚመሰገንበት፣ የድንግል ማርያም ስም የሚጠራበት፣ የቅዱሳን መላእክ ተራዳይነት የሚነገርበት፣ የጻርቃን የሰማዕታት ቃል ኪዳን የሚነገርበት። የእግዚአብሔር ቤት የማንም ቤት አይደለም። ቤተ እግዚአብሔር ቤተ ንጽሕት ቤተ ቅድስት። ለዚያ ነው በመጽሐፈ መክበብ አምስተኛ ምዕራፍ ላይ ወደ እግዚአብሔር ቤት በገባህ ጊዜ ምላስህንም እግርህንም እጅህንም ጠብቅ የተባለ ነው። እናንተ ግን አለ ቤተ ጸሎት ትባላለች። ይሄ ጌታ ቃል ነው፣ የኢየሱስ ክርስቶስ ቃል ነው፣ የንጉሡ ቃል ነው። ስለዚህ በመቅደስ የሚሸጡትን የሚገዙትን፣ የሚለውጡትን ሁሉን ያስወጣው። ልብ በሉ ዛሬ ከቤተ መቅደስ የማይሆን የምንሰራ ከቤተ ክርስቲያን የማይገባውን የታዘዝነውን ትተን የማንታዘዘውን የምናደርግ ወዩልን ወዩታማ። ልብን ፍርዳችን ቀላል እንዳይመስላችሁ። አዎ ከእግዚአብሔር ቤት የምንሰርቅ ልቦናችን እኮ ክፉ መሆኑን እኮ ያውቃል። ሳየው ቀርጦ እኳ አደለም ይሁዳ ያንን ክፉ የሰራው ያንን ለሚያደርግ ባልተወለደው ይሻል ነበር ይላል ቅዱስ መጽሐፍ። ከዚያስ የገንዘብ ለዋጮቹን ልብ በሉ ምእመናን፣ ገበታዎች የርግብ ሻጮች ገለበጠ፣ ገለበጠ፣ ጽላት ግን አልነካም። የእሱ ማደሪያ ነዋ እሱን አላስወጣም። ጽላት የእግዚአብሔር ክብር መገለጫ ነው። ሥጋው ደግሞ የሚፈተትበት ነው። ቅዳሴ የሚቀደስበት ነው። ታቦት አልነካም፣ አከበር እንጂ አከበር እንጂ የመጨረሻ ዕውሮቹንና አንካሶች ወደ እርሱ ቀረቡና እና ፈወሳቸው። አያችሁ፣ በቤተ መቅደስ ሰዎች ሲፈወሱ፣ በጸበል ሰዎች ሲፈወሱ፣ በስጋ ወደሙ ሰዎች ሲፈወሱ፣ በቅዱስ መስቀል ሰዎች ሲፈወሱ። አያችሁ የተወደዳችሁ ምዕመናን፣ የኢትዮጵያ ኦርቶዶክስ ያሉ ቤተ ክርስቲያን ቤተ መቅደስ እውሮች የሚያዩበት፣ አንካሶች የሚሄዱበት ቤተ ክርስቲያን ናት። አዎ በጸበል የሚፈወሱ በቅዱስ መስቀል ታሽተው የሚፈወሱ በስጋ ወደሙ የሚፈወሱ ታቦት ሲከብር በየአጥቢያ አብያተ ክርስቲያናት። ልጅ ተስዬ ነበር፣ ልጅ ሰጠ። ታምሜ ነበር፣ ፈወሰ። ከዩኒቨርስቲ ወጥቼ ስራ አጥቼ ነበረ፣ ስራ ሰጠኝ። ሲሳይ አጥቼ ነበረ፣ ሲሳይ ሰጠኝ። ጤና ጥቼ የነበረ ጤና ሰጠኝ። የሁሉ በየት ነው? በእግዚአብሔር ቤት፣ በቤተ መቅደስ፣ ሰለሞን ቤተ ክርስቲያን ሰርቶ ታቦት ያስቀመጠበት ታቦት፣ ጽላት፣ ታቦት የጽላቱ ማደሪያ፣ ጽላቱ የክርስቶስ ክብር መገለጫ። ወደ ጌታ እንቅረብ። ወደ እኔ ቅረቡ፣ እኔም ወደ እናንተ ይቀርባለሁ ብሏል። ወደ ሆሣዕና እንቅረቡ ሆሣዕና በአርያ ወደ ድንግል ማርያም ልጅ እንቅረብ። ሰላሳ ስምንት ዓመት ሙሉ ደዌዳኛ አልጋ ቁራኛ የነበረውን አዳነ በቃል አልጋህን ተሸክመህ ሂድ። አስራ ሁለት ዓመት ሙሉ ደሟ ይፈሳት የነበረውን በሰላም ወደ ቤትሽ ሂጂ ድነሻል። ሞቶ አራት ቀን የሆነውን አልአዛርን ፍቱትና ይሂድ፣ ፍቱትና ይሂድ። ልክ ፈታቸው አምጡ እንዳህያ ፍታት ማድረግ ማለት እኮ ነው። ቄሶች ፍታት ያደርጋሉ ፍታት ያደርጋሉ። ፍታት የማድረግ አስረ ክህነት ሥልጣነ ክህነት ያላቸው ካህናት ናቸው። ያንን ለማጠየቅ ነው ፍቱትና ይሄድ የተባለው። የተወደዳቸው ምእመናን፣ ቤተ መቅደስ ገብቶ የማይገባው ለእግዚአብሔር ለኢየሱስ ክርስቶስ እርም የሆነውን የሚሰሩትን አስወጣም፣ ቤተ መቅደሱን አከበረ፣ አስከበረ። ቤተ መቅደስ ቤተ እግዚአብሔር የጸጋ ግምጃ ቤት ማኅደረ መለኮት ናት። ሆሣዕና የምንማረው ብዙ በቅዳሴው በስብከቱ ሰንበት ተማሪዎች ዘማሪያን በሚዘምሩት መዝሙር ቅዳሴው በሚቀድስ የቅዱስ ጎርጎርዮስ ቅዳሴ ግሩም የሆነ የመጽሐፍ ቅዱስ አካል የሆነ ይህንን ሁላችንም ከጠዋቱ ጀምረን ከሌሊት ጀምረን እቲው በሰላም በሰላም ወደ የቤታችሁ ግቡ እስከምንባል ድረስ ታግሰን ቆይተን ግቡ ስንባል አሜን። ዛሬ ወንጌል ካልተማርን መቼ እንማር ወገኖቼ? ስለዚህ ሆሣዕና ምስጢር ሀተታው አንድምታው ብዙ ነው። የተወደዳችሁ ኦርቶዶክሳውያን ኦርቶዶክሳውያት ከኔ የበለጠ አባቶቼ አስተምረዋል። እኔ ቁሜንን ያክል በረከት ለመቀበል ነው። የሆሣዕናን በዓል እግዚአብሔር አምላክ ባርኮ ቀድሶ እንዳደረሰን ከዚህ ቀጥሎ ሰሙነ ሕማማት አዎ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ የደረሰው መከራ እያሰብን ግብረ ሕማማቱን እየሰማን ልቃውንት አባቶቻችን ለአባቶቻችን ለመምህራን፣ ለልቃውንት ዕድሜ ጤና፣ በረከት ይስጥልንና እግዚአብሔር እንደዚሁም ለምእመናኖቻችንም ጤና፣ በረከት፣ ሰላም፣ አንድነት ይስጥንና ከጠዋት እስከ ማታ ቤተ ክርስቲያን እየተገኘን እየሰገድን አርባአንድ ጊዜ ኪርያላይሶን እያል ከዚህ በኋላ ፍታትም ዛሬ ነው የሚደረገው ብለናል ቅድም። በዚህን ሰዓት ለሚሞቱ እንኳን ግብረ ሕማማቱ በሚነበብ ወይም በሚጸለይበት ስር ጸበል ይቀመጣል። በዚያ ነው አስከሬን ራሱ የሚታጠበው ይላሉ አባቶቻችን። ስለዚህ ዛሬ የሚጀመረውን ሰሙነ ሕማማትን በሰላም በጤና በሕይወት ጠብቆ አምላከ ቅዱሳን የነቢያት ሐዋርያት አምላክ የእኛም አምላክ የድንግል ማርያም ልጅ የቀራኔ በግ የኤፍራታዊ ጻን የግብፁ ስደተኛ ሞትን ድል አድራጊ ለብርሃነ ትንሣኤ በሰላም ያድርሰን። አነሳስቶ ላስጀመርን አስጀምሮ ላስፈጸመን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሚን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት ቃል ክዳንና ምልጃ የቅዱሳን መላእክ ተራዳይነት የጻድቃንና የሰማዕታት ቃል ክዳን ምልጃ በረከት ከኔና ከእናንተ ጋር ይሁን። ወደ ኢየሩሳሌም የገባ ጌታ ወደ እኛ ሀገር ወደ ኢትዮጵያ ይግባ። ወደ እኛ ትዳር ይግባ። ወደ እኛ ስራ፣ ወደ እኛ ቢሮ ይግባ። ወደ እኛ ሕይወት ውስጥ ይግባ። እሱ ይባርክን፣ እሱ ይቀድሰን። ሆሣዕና በአርያ ወስብሐት ለእግዚአብሔር። ይቆየን። አሜን።